ይህ ቤት በዝናብ ወቅት ሊወድቅ ይችላል። የመማሪያ ክፍሎች ጥበት ምክንያት በጣም ተቸግረን ነበር። የነበሩት ክፍሎች የአካባቢውን ትምህርት ፈላጊዎች መሸከም የሚችሉ አልነበሩ። ከ900 ተማሪዎች በላይ ነው የምናስተምራቸው። ከ500 እስከ 600 ተማሪ ድሮፕ አውት ይቀንስልናል ብለን ተስፋ እናደርጋለን። ዶሮዎችን በመሸጥ እጠቀማለሁ ብዬ ተስፋ አደርጋለሁ። አርብቶ አደር ሁልጊዜም ቢሆን ህይወቱ ከከብቶች ጋር የተቆራኘ ነው። በከብቶች እርባታ የተሰማሩ ወጣቶች ሰርተው በሚሊዮን የሚቆጠር ሀብት እያፈሩ ነው። በኦሮሚያ ክልል ቦረና ዞን ኢልወዬ ወረዳ ውስጥ ነው መገኛው። የኢልወዬ አንደኛ ደረጃ ትምህርት ቤት ከ1969 ዓ ም ጀምሮ እስከ ዛሬ አገልግሎት እየሰጠ ያለ ትምህርት ቤት ነው። አሁን ላይ እስከ ዘጠኝ መቶ ተማሪዎችን ባለችው አነስተኛ ክፍሎች እያስተማረ ይገኛል። በጊዜ ሂደት ግን ይህ ትምህርት ቤት በየጊዜው እየጨመረ የመጣውን የተማሪዎች ቁጥር ማስተናገድ ተሳነው። መኒ በሮምሳ ሁንን በርዴራ ጉዶ ቴረከታቱሬ በዚህ ትምህርት ቤት የመማሪያ ክፍሎች ጥበት ምክንያት በጣም ተቸግረን ነበር። ልጆቻችንም በፈረቃ ለመማር ተገደው ነበር። በአማካኝ ከ900 እስከ 1000 የሚደርሱ ተማሪዎች ነበሩ። በትምህርት ቤቱ በቂ መቀመጫ አልነበረም። ቃሎቲን ቤተኒ ወጋ ወጋ እንደረማ ማኒ ኑቃም ንሱ ባይን ነም ኬና ኑይን ቀበቱ በረታን ኑ ቀምኑ አኩም ሬፉ የነበሩት ክፍሎች የአካባቢውን ትምህርት ፈላጊዎች መሸከም የሚችሉ አልነበሩም። በዚህም ምክንያት ልጆቻችን ወደ ፈረቃ ትምህርት ገቡ። ፈረቃ ፈረቃ በረቻ ቱሬ በዚህ ውስጥ ከአንደኛ እስከ ስምንተኛ ክፍል ስናስተምር በሁሉም በኤቢ ኤቢ እያደረግን አንደኛ ኤ፣ አንደኛ ቢ፣ ሁለተኛ ኤ፣ ሁለተኛ ቢ እስከ ስምንተኛ ክፍል ነበረ። ወደ ከዘጠኝ መቶ ተማሪዎች በላይ ነው። እዚህ በዚህች በሁለት ብሎክ ነው፣ ሶስት ብሎክ ባልበለጠ ውስጥ ስ የነበረ ከዚህ በፊት በአንድ ክፍል ውስጥ እስከ ሰማኒያ እስከ ዘጠና ተማሪ ስማር ነበረ። ያ ማለት ደግሞ ጥረት ያለውን ትምህርት ለተማሪ ይደርሳል ማለት አይታሰብም። ከዚያ የተነሳ ተማሪዎች ያቋርጣሉ፣ ይቀራሉ። የትምህርት ፍላጎታቸውም በጣም እንትን እየቀነሰ የመጣ ከሰአት በተለይ ከሰአት ከሰአት ሲሆን ችግር ነበረ የትምህርት ተደራሽነቱን እንደ አስፈላጊነቱ መድረስ አልተቻለ። ያለንበት ቦታ ቆላማ አካባቢ ነው። በዚህ ወረዳ በሺፍት ከሚያስተምሩት ትምህርት ቤት ውስጥ አንዱ ይሄ ነው፣ እንደ ወረዳ ማለት ነው። ከዚህ በፊት አልነበረም፣ በሺፍት ነው የምናስተምረው። ይህ ደግሞ ብዙ ጉዳት ነው ያስከተለን። ምክንያቱም ጠዋትና ከሰዓት ሲሆን የአየሩ ሁኔታ በጣም ሞቃታማ ስለሆነ ተማሪዎች ትምህርትን በመቀበል ላይ ብዙ ተጽዕኖ ፈጥሯል። ከዚህ የተነሳ የተማሪዎች መቋረጥ፣ ከትምህርት መቅራት አጋጥሞናል። በቦረና ዞን ፉልቡራ ወረዳ ኦዳ ግልቼ የገጠር ቀበሌ ተማሪዎች ለትምህርት ፍለጋ ርቆ መጓዝ ወይም ከዳስ በተሰሩ ቤቶች ውስጥ መማር ብቸኛው አማራጫቸው ሆኖ ቆይተዋል። አርማን ዱራት የለን ቴና ተማሪ ሴንተር ያዴ ገልቻትራ ለ ኪሎሜት ጌ ልጆቻችን ከዚህ ቀደም ትምህርት ፍለጋ በእግራቸው እስከ አስር ኪሎ ሜትር ይጓዙ ነበር። ከ1992 ዓ ም በኋላ ደግሞ በዳስ ትምህርት ቤት ሲማሩ ነበር። ከዛ በኋላ ነው ከዳስ ቤት ወደ አፈር ቤት የተሸጋገረው። ጉባ አካሲ ማና ዋሮ ጉባኸ ዋሮ የዳስ ቤት ነበር። ቀጥለው የአፈር መቀመጫው ይኸው እንጨት ነበር። ይህ ቤት በዝናብ ወቅት ሊወድቅ ይችላል። ወደ አምስተኛ ክፍል ሲደርሱ ደግሞ ወደ ኦዲ በእግራቸው እየተጓዙ ሲማሩ ቆዩ። ባጃጅ መኪና የለም፣ በእግራቸው እየተጓዙ ሲማሩ ነበር። ኩታሻ ሁናፍ ኩታፍሩ ንዱብ በመስኖና ቆላማ አካባቢ ሚኒስቴር መስሪያ ቤት የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት በኢትዮጵያ አንድ መቶ ወረዳዎችና አንድ ሺህ ቀበሌያት ውስጥ የአርብቶ አደሩን ማህበረሰብ ህይወት የሚያሻሽሉ ልቆችን ቀርጾ ወደ ሥራ ገባ። ፕሮጀክቱ በቦረና ዞን ኢልወዬ እና ፉልቡራ ወረዳዎች ውስጥ የአካባቢውን ማህበረሰብ ፍላጎት መሰረት ያደረጉ ስራዎችን ማከናወን ጀመረ። ከነዚህ ውስጥ አንዱ የተማሪዎች የመማሪያ ክፍሎች ጥያቄ ነበር።

ኤልኤል አርፒ የተባለው ፕሮጀክት ወደዚህ ከመጣ በኋላ ባለ ሁለት ብሎክና ስምንት ክፍሎችን ከማህበረሰቡ ጋር በመሆን ሠራለን። ክፍሎቹ መቀመጫ ተሟሉላቸው። የመምህራን ቢሮዎች ያንሱ ነበር። ማህበረሰቡ በጉልበትና በቁሳቁስ እስከ ሰባት ሚሊዮን ብር ድጋፍ አደረገልን። እነዚህን የመሰሉ ክፍሎችን ሰርተናል። አሁን ይህ ትብብር መቀጠል አለበት፣ ትውልዱ እያደገ የሚሄድ ነውና የአካባቢ ማኅበረሰብም ከፕሮጀክቱ ጎን በመቆም ያላቸውን ሀብት ጥሪትና ጉልበታቸውን አሰባስበው በግንባታው ተሳትፈዋል። ዮሐን ዳባቲ ኤልኤልአርፒ ረኮ ሀኑበቴ ኤልኤልአርፒ እነዚህን ስምንት ክፍሎችና ሁለት ቢሮዎች ሰርተውልናል። ህብረተሰቡም እስከ 7.9 ሚሊዮን ብር ገደማ ድጋፍ አድርጓል። ለዚህም ሁሉንም እናመሰግናለን። ኑስ መቃ ዳባት ከናቲ ጋለጥ ቀብደኒ ጀ ቹ በርባት ከን ቀብኑ ባዬ እነዚህን ክፍሎች ሰርቶልናል። አሁን ክፍሎቹ ለጊዜው በቂ ናቸው። ይሁን እንጂ የመቀመጫ ወንበር እጥረቱ አሁንም አልተፈታም። ትንሽ ይጎለናል። የ ስለ ከ አምስት መቶ እስከ ስድስት መቶ ተማሪ ድሮፕ አውት ይቀንስልናል ብለን ተስፋ እናደርጋለን። ምክንያቱም ይሄ ትምህርት ቤት የተገነባው በኤልኤልአርፒ ድርጅትና በህዝቡ ተሳትፎ ስለሆነ ይሄኛው ከአምስት እስከ አምስት መቶ እስከ ስድስት መቶ ተማሪዎችን ድሮፕ አውትም መቋረጥን ሲያስቀራልን የትምህርት ተደራሽነቱንም በስታንዳርድ ስታንዳርዱን በጠበቀ መልክ ትምህርት ይሰጣል። ተማሪ ተማሪዎችም ትምህርት ቅበላ ላይ የተሻለ ነገር ይሆናል። ይሄኛው መማሪያ ክፍል አለው፣ የዳይሬክተር ቢሮ አለው፣ የማህምራን ስታፍ ነበረው ይሄኛው አለው። ይሄኛ አዲሱ የተገነባ ክፍል ብሎክ ማለት ነው። በሁለት ብሎክ ነው የተገነባ ዱራኒ ማን ይወልን ተይነ ተበራ ተበራና ኻና አሚሞ ግርጅቲ ንውጃርቴ ማን ጉዳያ ይጆሃን ከዚህ ቀደም ልጆቻችን ሲማሩ የነበሩ በዚህ ውስጥ ነበርም ከናብሱን ገረገሩማ ገባ ሁነማ ዋንቃ በኒ መለ ተየሶልንቱ አሁን ደግሞ ፕሮጀክቱ ወደ ሰራልን ወደዚህ አዳዲስ ክፍሎች ውስጥ ገብተነዋል። ወንበር አለው፣ ውሃ አለው፣ መጸደጃ አለው። በጣም እቹ ነው። ልዩነቱ ይህ ነው። ገረገሩማ አች ራ ዴምኔ እርማና ኡመታቲ ወን ኩን ጭፍትኖ ዋን እማና ኡመታቲዴማ ዋን ታቴፍ ኩን ቆርቆሮ ተንትቆልጉዳን በዚህ ሁኔታ ውስጥ እያለን ይህ ፕሮጀክት መጣ። እኛም አስፈላጊውን የጉልበትና ቁሳቁስ ድጋፎችን አድርገን ይኸው ዛሬ ልጆቻችን በምቹ ክፍሎች በተመቸው ወንበር ላይ የተማሩ ነው። ደስ ብሎናል። ፕሮጀክቱንም እናመሰግናለን። አርጋቴ አችራ ፈየደማ እምገመቹ ጉዶ ቀብ አሁን እንደ ክላስተር ወደ ሃያ ሰባት ትምህርት ቤቶች ተሰርተዋል። ወደ ሃያ ሰባት አንደኛና ሁለተኛ ደረጃ በብዛት አንደኛ ደረጃ ትምህርት ቤቶች ማስፋፊያ፣ የተለያዩ እንትኖች ወደ ሃያ ሰባት የሚጠጉ ትምህርት ቤቶች ሰርቶ እስካሁን ከ ስድስት ሺህ ተማሪ ስድስት ሺህ ተማሪ ተጠቃሚ አድርጓል ማለት ነው። በአርብቶ አደር አካባቢ ስድስት ሺህ ተማሪ ተጠቃሚ አድርጓል። ተጨማሪ ማለት ድሮ ከሚማሩት አሁን አርብቶ አደር አካባቢ የትምህርት እንትን ችግር አለ፣ የኢንፍራስትራክቸር ችግር አለ። ለለርፒም የእኔን አውቆ ተጨማሪ ትምህርት ቤቶችን እየገነባ ዱሮ በዳስ ውስጥ በተለያየ ነገር ውስጥ የሚማሩ ልጆች ጥሩ ትምህርት ቤት እያገኙ ጥሩ እንትን እያገኙ ወደ ስድስት ሺህ ተማሪ ተጨማሪ በአርብቶ አደር አካባቢ ወደ ትምህርት ገበታ ተመልሰዋል ማለት ነው። በፕሮጀክቱ አማካይነት ከዚህ ቀደም በመንገድ መሰረተ ልማት እጦት ምክንያት ተራርቆ የነበሩ መንደሮችና ቀበሌያትም ተገናኝተዋል። በፊት በዚህ አካባቢ መንገድ ችግር ነበረብን። በዚህም ምክንያት ባለ ሶስት እግር ተሽከርካሪ ወይም ባጃጅ መኪና እንኳን ወደዚህ አይመጣም ነበር። የኤልኤልአርፒ ፕሮጀክት ከመጣ በኋላ ህዝቡንም ጭምር አስተባብሮ ይህን መንገድ ሰርቶልናል። አሁን ሁሉም አይነት ተሽከርካሪ መግባት ይችላል። ኤርጋን ንን ናኖ ኸናቲ ወር ከና ዳሙ ከአንን ጀቹ በርባዱ ኤርጋ አገን ጀሜ ሚ ሳንባኔ እኔ ከዚህ አካባቢ ሆኜ የሚመሰክረው በዚህ አካባቢ ከዚህ ቀደም ምንም አይነት መንገድ አልነበረንም። እናት ምጥ ቢይዛት ሰው ይታመም ውጪ አልነበረውም። አሁን የመንገድ መሠረተ ልማት ተቋዳሽ ሆነናል። እናመሰግናለን። ዱሪ ኑ ሳት ዮና ከቦና ኸና ነማፊ አሬን ኦሪን ከዚህ ቀደም በውኃ ችግር ምክንያትና የውሃ ጥረት ሲያጋጥም ሰውም ከብቶም አንድ ላይ የኩሬ ውሃ ነበር የሚጠቀመው። አሁን የጥልቅ ጉድጓዷ ተቆፍሮልናል። ወን ጉተሜፊ ፈኬና ቢሳን እንጅራን ውሃ በትምህርት ቤቶችም በከተማውም ውስጥ እንዲዳረስ ፕሮጀክቱ ብዙ ስራዎችን አከናውኗል። አሁን የውሃ ችግር የለብንም። የንጹህ መጠጥ ውሃ ላይ ስፔሻሊ በኢልወዬ እና በሱሮ ወረዳዎች ላይ አሁንም እየሰራ ነው። እስካሁን አልቆ ስራ ላይ የዋሉም የንጹህ መጠጥ ውሃ አቅርቦት ላይም ብዙ ሰርተዋል ማለት ወደ ሎዬ ላይ ወደ ሁለት የሚሆኑ ውሃዎች ወጥቶ አገልግሎት እየሰጡ ናቸው። ሱሮ ላይም እንደዛው በሁለት ሁለት ቦታ ላይ ወጥቶ ውሃ ንጹህ ውሃ ለመጠጥ ላይ ብረተሰቡ አሁን ጥቅም ላይ ውለዋል። እሱ ብቻ አይደለም የካፕትም ለካፕትም የሚሆኑ ውሃም የተለያዩ ቦታዎች ላይ ወጥቶ ጥቅም ላይ እየዋሉ ናቸው። የከርሰ ምድር ውሃም እንደዛው እያወጣ አሁን ሎዬ ላይ እያወጣ ብዙ ወደ ሶስት ነው ስድስት የሚጠጉ የጉድጓድ ውሃዎችን የጥልቅ የጉድጓድ ውሃዎችንም እያወጣ ስራ ላይ እያዋለ ይገኛል ማለት ነው። ኩሌ የመልሰው በቦረና ዞን ጎሞሌ ወረዳ ደሴ ጎራ የገጠር ቀበሌ ነዋሪ የቤት እመቤት ናቸው። አርብቶ አደር ሁልጊዜም ቢሆን ሕይወቱ ከከብቶች ጋር የተቆራኘ ነው። ሌላ አማራጭ እድል የለንም። ሲቸግረን ለቤት ውስጥ ወጪ የባለቤቶቻችንን እጅ ጠብቀን ነበር የምንኖረው። ኩሌ መልሰውና ሌሎች የአካባቢው ሴቶች የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ተገቢውን ሥልጠናና ድጋፎች አድርገውላቸው በዶሮ እርባታ ሥራ ውስጥ ገብተዋል። ወራ ለጴን ውህኔ ወሪ ጋፍ ንውኸልኩ ጩጭት ጋፍ ቀረን ውህነን ኤሌላ ርፒ የተባለው ፕሮጀክት ነው ስራ ያስጀመረን። እነሱ ቤታችን ድረስ መጥተው ትናንሽ ጫጩቶችን በመኪና ደጃችን ድረስ አምጥተውልን ስራውን ጀመርን። የማርቢያ ቤቱንም የሰሩልን እነሱ ናቸው። እኛም ተገቢው ስልጠና ወስደን ውሃ፣ ምግብ በቅርበት እየሰጠናቸው በርትተን እየሰራን ነው። ለውጥም እያየን ነው። እናመሰግናለን። ሙጠኖ አኑ ሄና መለይ ሲኒዩ ከጀምሩ ስለ ዶሮዎች አያዝና አመጋገብ ስልጠና ወስደናል። ከሚጥሉት እንቁላል እንደዚሁም ዶሮዎችን በመሸጥ እጠቀማለሁ ብዬ ተስፋ አደርጋለሁ። የማርቢያ ቤትም ተሰርቶልናል። መናለ ሞሃ ቆርቆሮ ወራን ወጀቴ አጥሪ ዱራ ከሲንከ ሶልቱን መጃረተ ጉርጉራን ደን ጉርጉራን ወኮካኑም ኸና ዮሲን ኑቡች ጉርጉራን መጀመሪያ ላይ 16 ዶሮዎችን ነው የሰጡን በዛ ላይ የተወሰኑ ዶሮዎችን ጨምረን አሁን ላይ ከእንቁላል ሽያጭ እየተጠቀምን ነው። አክ ደንሳ ጅራ ፋይዳ ጉዶ ቡሱ ጅርቲ ፋይዳ ጉዶ እራ አርጋችሁ ጅራ የ አግኑ ህኔን ሆካም ቡሱ ኤግሲን ኤገልቴ ቶርባን ለማ ይህን ሁለት ሳምንት እንቁላል እየጣሉልን ነው። የዶሮ እርባታ ስራው መልካም ነው። ደስ አሉ ኩኒ ይህ የዶሮ እርባታ ስራ በአካባቢው በአብዛኛው በወጣት ሴቶችና እናቶች በቤተሰብ ደረጃ የሚካሄድ ነው። ከዚህ በፊት አርብቶ አደር አካባቢ የዶሮ እርባታ ብዙም አይታወቅም። አሁን ግን ለለርፊ ስልጠና ሰጥታቸው የተለያዩ ድጋፍ አድርገላቸው ካወቁ በኋላ ጥቅሙን ካወቁ በኋላ ብዙ ሴቶች እነሱን እያዩ ብዙ ጥቅም ከእነሱ እያዩ ራሱ ለራሳቸው በጣም ጥሩ አድርጎ እየሰሩ ናቸው። እነሱም ደግሞ እየተለወጡበት ነው ማለት ነው በዚህ ሰዓት ከዚህ ቀደም በዚህ አካባቢ ዶሮ እርባታ በጭራሽ አይታወቅም። የአካባቢው ሴቶች ሕይወትም ከከብት ማርባት ጋር ብቻ የተቆራኘ ነበር። እውነት ለመናገር ሴቶች ለዕለት ተዕለቶቻቸው የወንዶች ጥገኛ ነበሩ። አሁን ይህ ፕሮጀክት የተለያዩ ስልጠናዎችን ሰጥቶ ዶሮዎችን አምጥቶ ሴቶቻችንን ወደ ሥራ አስገብቷል። አ አሁን የዶሮ እርባታ እኛ እንደ ክላስተር የሰራ ነው። በሀውስሆልድ ሌቨል ነው፣ በአባ ወራ ደረጃ ነው የምንሰራው፣ በግል ማለት ነው። በግል ነው የምንደግፋቸው። መጀመሪያ ሴቶች ተለይቶ ትንሽ ንብረት እንትናቸው፣ ትንሽ ዝቅ ዝቅ ያሉትን በኑሮ ደረጃ ዝቅዝቅ ያሉትን ሴቶች መርጠን መጀመሪያ እነሱን ዶሮ እያቀረብን የዶሮ መኖ እያቀረብን ቤትም ትንሽ ለእነሱ ቤት የዶሮ ቤት እየሰራን ስልጠናም እየሰጠን እንደዛ እናስጀምራለን ማለት ነው። አሁን ብዙዎቹ ወደ አጠቃላይ ለለርፒ ከጀመረበት ጀምሮ እስካሁን ከሁለት መቶ በላይ ሴቶች ራሳቸውን ችሎ እዚህ ስራ ላይ በጣም ሰሰሱሁልሆነ እየሰሩ ናቸው ማለት ነው ሴቶቹ እኛ ግን እዚህ በማህበር ሳይሆን በቤተሰብ ደረጃ ነው የምንደግፋቸው ማለት ነው። ሴቶች ተገቢውን ስልጠና አግኝተው ከተደገፉ ለውጥ ማምጣት ይችላሉ። እኛም ዶሮንም ሆነ እንቁላሉንም በመሸጥ እየተለወጥን ነው። ሌሎችም መስራት ይችላሉ። ፕሮጀክቱ ብዙ ነገሮችን ነው ያደረገልን። በአካባቢያችን በከብት ማርባት ስራ የተሰማሩም አሉ። እነሱም እኛም በመልካም የለውጥ መንገድ ላይ ነን። ከትንሽ ነገር ተነስቶ ወደ ትልቅ ለውጥ መጓዝ ይቻላል። በቦረና ዞን ጎሞሌ ወረዳ ውስጥ ካዮ ደስ የተሰኘና 12 አባላት ያሉት ማህበር ሴትና ወንዶች የማህበሩ አባላትን ይዞ በከብት ማድለብ ስራ ላይ ተሰማርቷል። ፕሮጀክቱ አስራ ሁለት ከብቶችን ከአራት መቶ ሺህ ብር በላይ በሆነ ወጪ ገዝቶልን ነው። አስራ ሁለት ሆነን ሥራውን የጀመር ነው። ከአምስት ወራት ምገባ በኋላ እነዚያን ከብቶች አውጥተን በመሸጥ ወደ አንድ መቶ ሺህ ብር ገደማ ትርፍ አገኘን። ደግመን ወደ ሀያ እንዲያሳደግን ይህ ከብቶቻችንን ቁጥር አሁን እነሱን በማድለብ ላይ ነን። ጃታም በቦረና ዞን ቡሌ ሆራ ክላስተር ውስጥ እስካሁን 88 የጋራ ፍላጎት ያሏቸው ማህበራት ተደራጅተው በተለያዩ የሥራ መስኮች ተሰማርተው ውጤታማ ሆነዋል። አሁን ሁሉም ጥቅሙን አይቷል። በቀጣይ ያሉን ከብቶች ሸጠን ለሁሉም አባላት ተጨማሪ ከብቶችን በመግዛት አባላቱ በየቤታቸው እንዲያደልቡ እናደርጋለን። ነሞ ማናመናለሆን ኩን ላማ ማን በሩምሳ ሀጋንጋሲን ኑ ጃረን በዚህ ፕሮጀክት ትምህርት ቤቶች ተገንብቷል። ሴቶች በዶሮ እርባታ ተሰማርቷል። ይህንም ማነ ማኅበርም አለ። በከብቶች እርባታ የተሰማሩ ወጣቶች ሰርተው በሚሊዮን የሚቆጠር ሀብት እያፈሩ ነው። ምስጋና ለፕሮጀክቱ ይሁን። ቱንጩፍቲ ገለተ ወራ አመቻ ሁለት ሺህ ሰው በላይ በወራ በላይ ተጠቃሚ ተደርጓል እንደ ክላስተር ወደ 80 ስምንት ሲአይጂዎች ተደራጅተዋል። 80 ስምንት ሲአይጂ ከ3000 በላይ እንትን አባል ያሉት ማለት ነው። እነኚህን ኤልኤልአርፒ እያደራጀ ስልጠና እየሰጠ የተለያዩ ገቢ ማስገኛ ስራዎች ላይ ስልጠና እየሰጠ ድጋፍም ወደ 35 ሚሊዮን ብር በላይ እነሱ ላይ ወጪ አድርጎ እነሱ ደግፎ አሁን ገቢያቸው አድጎ ወደ 46 ሚሊዮን ደርሷል ማለት ነው። ካፕታላቸው እነኚህ የንብ እርባታ ነው እንዳሉ ወጣቶች ብቻ ናቸው። ይህን ዶሮ እርባታ ላይ የሚሰሩትም አጠቃላይ ሙሉ በሙሉ ሴቶች ናቸው። እነሱ ደግሞ ማለት ነው። ፕሮጀክቱ በኤልወይ ወረዳ የተጎዱ መሬቶች መልሶ እንዲያገግሙ ያከናወነው ተግባር ሌላው ለውጥ የተገኘበት ስራ ነው። ፕሮጀክቱ አበቃላቸው ምንም ጥቅም አይኖራቸውም የተባሉ አካባቢዎች መልሶ እንዲያገግሙ ከህብረተሰቡ ጋር አበክሮ ሰርቷል። ፉልቡራ ወረዳ ደሴ ጉራ የገጠር ቀበሌ ለዚህ አንዱ ማሳያ ነው። ዱራ ለፍቴ ኩንን ለፍቴ አመ ከዳባነ ኩንን ይህ አካባቢ ከዚህ ቀደም በጣም የተጎዳና ቦረቦራማ የነበረ እንዲሁም ከጥቅም ውጭ የነበረ መሬት ነው። እስከ 300 ሄክታር ይሆናል ስፋቱ። ይህ ኤልኤልአርፒ ፕሮጀክት ወደዚህ ከመጣ በኋላ የአካባቢውን ነዋሪዎች በሁለት ማህበራት በማደራጀት መልሶ እንዲያገግም ተደርጓል። በመልሶ ማገገም ስራው ለሰውም ለእንስሳትም ጥቅም ሊሰጡ የሚችሉ ተክሎች ተተክለዋል። ብፍከና ሚሶሜ ብፍከና ጋጉሪ ኬሳ ቶሚሻሜ ጋጉሪ አባ ወረባ አየ በዚህ በኩል ደግሞ በማህበሩ የተደራጁ ሶስት ክላስተሮች የንብ ማነብ ስራ እያከናወኑበት ነው። በአጠቃላይ ወደ 260 የንብ ቀፎዎች አሉ። አሁን በእነዚህ የማህበር አባላት ብዙ ተስፋ ተሰንቋል። ከባቢውንም በደንብ እየጠበቁት ነው። እንደሚታወቀው አርብቶ አደር አካባቢ የውሃና የግጦሽ ችግር ነው ያለው ብዙም ጊዜ በጋ ስለሚጠቃ፣ ስለዚህ በብዛት እነኚህ ችግሮች ላይ ነው ኤለለርፒ የሚሰራው ማለት ነው። እስካሁን በአጠቃላይ ስናየው ኤለለርፒ ወደ 18ሺህ ሄክታር የሚሆን የተራቆቱ መሬቶችን መልሶ እንዲያገግሙ አርጓል ማለት ነው። ተመልሶ እንዲያገግሙ የተለያዩ አትክልቶችን የተለያዩ እንትኖችን እዛ ላይ እየተከለ መልሶ እንዲያገግሙና ፍሬ እንዲያፈሩ ህብረተሰቡን እንዲጠቅም አርጓል ማለት ነው። ወንቶን ስራው ቀቦን ፕሮጀክቲን ኩን ይህ ፕሮጀክት ለዚህ አካባቢ ማህበረሰብ በርካታ ስራዎችን አከናውኗል። ብዙ ለውጥም ተገኝቷል። እኔ ትልቁ ተግዳሮት ነው ብዬ የማስበው ስራውን የማስቀጠሉ ጉዳይ ነው። በቀጣይ ሁሉም ሰው በኃላፊነት ይህን ስራ ማስቀጠል አለበት። ፕሮጀክቱ ኖረም አልኖረም